ቆይላ ከ ምን ሁላ ገንዘብ እንደሚያስፈልግ ታቂ ነበር። ምን እያልሽ ነው? ስታቂኝ እንደዛ ማድረግ ሰሆነ እሱም አይደለሽም እና ታቂም ነበር ማለት ነው። እኔ ምንም እህትዬ በጣም አዝነውብኛል። ነገሩን ባስረዳቸው ነው የሚቀለልኝ። ጥጋበሽማ ልክ አቷል። ቆይ በርድ ልሻል አባባ አለሁ አባባ። እርሶ እንዴት ነዎት? እኔ ደህና ነኝ አባባ። እርሶ ትሻሉት? ኧረ እዛ ሆኖ አይነሱ አባባ፣ ተጫጫ ነኝ። አይ አሁንም እኮ በጣም ደህና ነው አባባ። ባለፈው የመጣው ጊዜ እኮ ደህና ነበሩ። ግን ፋዘር ለማሳከም ስደሆን ሁሉ መቻል አለብሽ። እንዴት ብያ ሴር፣ በጣም ከበደኝ። አሁን ወደዛ ቤት ማቴዎች ከሆነ እውነትም እንዳለሽ አይነት ልጅ ትመስያቸዋለሽ። ስለዚህ እውነቱን ተጋፍተሽ አባትሽ ማሳከም አለበት። በጣም አመሰግነው። ግን ለምንድ ነው እኔ ጥሩ የሆንክ አንቺ? እኔ ጥሩ እኛ አላውቅም። እግዚአብሔር ነው በሱ በኩል ጥሩ እንደሆነ እያደረገኛለሁ። እንዲያውም መቼም ተስፋ አልቆርጥም። እውነቱ እስኪወጣ እስከቻልኩት ድረስ እታገላለሁ። እንደዚህ ቆራጥና ጠንካራ ስተኝ ነው የሚያምርብሽ። አሁን ምን እያልሽ ነው ገብቶ ይሄ ምርመራ ውጤት ይድረስ ብቻ ያን ይህን ንግግርሽን ትደግሚያታለሽ ምን ተፈጥሮ ነው ምን ሰላምዬ ምን ተፈጠረ እማዬ እኮ ጨርቋንጥላ እያበደች ነው ሰላምዬ ተኝ እስኪ እኔ እኮ ለመከራ ነው የፈጠረኝ ቆይ ምን ተፈጥሮ ነው ሀና እትዬን እኮ ከባድ ጦት ውስጥ ነው የከተትኳቸው እንዴት ማለቴ ምን ምን አድርገሽ አባዬ ላሳክም ብዬ ነዋ እሱንማ ምን አባት አይደል እንዴ የገባችበት እሳቸው ያሰቡት ሌላ የሆነው ሌላ። ማለት ያሰቡት ለሕክምና የጎደለኝ ሁለት መቶ ሺህ ብር ብቻ መስሏቸው ነበር። እነ ስንት ብር ሆነ? ስምንት መቶ ሺ ሆነ ስትል ሰላም በጣም ደነገጠች እና፣ ምን እንዴት? አላውቅም ሰላምዬ። አውቀሽ አይደለም ማለት። ምንም ሰላምዬ። ቆይ ይሄ ሁሉ ገንዘብ ለሕክምና እንደሚያስፈልግ ታውቂ ነበር? ምን እያልሽ ነው? ስታቂኝ እንደዛ ማደርግ ሰውኔ እሱማ አይደለሽም እና ታቂም ነበር ማለት ነው። አይ ምንም አላውቅም። ሲጀመር ክብና የተደረገበት መንገድ ልክ አይደለም። እንዴት ማለት? እኔ ያልገዛውትን መድኃኒት እንደገዛውት ተደርጎ በስሜ ወጥተዋል። የምርሽ ነው? የመቶ ብር አስራ ምናምን ሺ እንደተገዛ ተጽፏል። ዋይ እንዴት ሊሆን ቻለ? ብላ ሰላም ስደነግጣ፣ እኔም በጣም እየተሳቀቀች እኔ ምን አውቄ? ሰላምዬ እናማዬ ይህንን አላወቀችም ማለት ነው። እድሉን ከሰጡኝ ላናግራቸው ነበረ የመጣሁት ግን እኔ ለማናገር ፈቃደኛ አይደሉም። ሰላምዬ ምን አይነት ጣጣ ነው? ሰላም አንዬ ለማንኛውም አንቺ ተረጋጊ። አንቺና ሰላምም እትዬ በጣም አዝኖብኛል። አትጨነቂ። በቃ ሀያቴ ታዋራታለች ብላን ሰላምም እያጽናናቻት ነበር። ያኔ ፈተና እንደበዛ ቀጥሏል ማለት ነው። እሺ ብላ ከዛን ተረጋጊ ብላ ወደ እናቷ ስትሄድ፣ እማማ በእኔ ምክንያት ከወይዘሮ ሜላት ጋር እየተግባቡ አይደለም እንዴ? እማዬ ምን እያየሽ ነው? ምን ያለው የምታውቂ አንድ ነገር ሳታውቂ እንደ የምታየው ቲቡ አይነ ቲቪ አሳቤ ግን እናንተ ጋ ነው አለች ማማም ማለት ስትል እኔ ምልሽ መላት ምን ምን ሆናችሁ ነው ቤት ውስጥ ምንም ሰላም የለም ከሰላም ጋርም እየተስማማሽ አይደለም ከሁሉም ጋራ ምን ተፈጥሮ ነው አና አና ምን ሆነች አና እየተጫወተችብን አና ማለት ልጅሽ ስትላ ደነገጠች ልጅ አይደለችም ሰራተኛዬ ናት እሺ ይሁንልሽ ምን አድርጋ ነው የተጫወተችብሽ? ለአባቴ የጎደለኝ ሕክምና ሁለት መቶ ሺ ብር ነው አለችኝ። እሺ በድርጅቴ በኩል ልሸፍንላት ተስማማውኝ። ታዲያ ምን ተፈጠረ? እንዴት ንብረቴ ልትወስድ እየሞከራች ነው እንጂ። የኔ ሰዓት ግን እንደዛ አይነት ልጅ አይደለችም። ዘንድሮ ግን ሰው ምን ነክቶት ነው? እንዴት ነው ሰው የህናን እባብነት ያላየው? እንግዲህ እባብ ስላልሆነች ነዋ፣ ስትል ተናደደች። ምን ያመት ምን ያናዳል ግን፣ ልጅሽ ነኝ ማለት እንደዚህ የሚያናዳል? እን ወይዘሮ ሜላት ግን አብዝታለች። ሆናት እንደዚህ አይደረግም። ሀኒም በጣም በጣም እያሰቃየቻት ነው። ማለት ልጅሽ ነኝ በማለት ስለተናገረች እሷ ግን በፍጹም አንን በአይኔ ማየት አልፈልግም እያለች ግን፣ ምናሴ ሰላምን እና እናቷን ያው አቶ መስፍንን ፈርታ ምርመራው እስከሚጠናቀቅ ድረስ እስከዛ ድረስ ነው ግን ምርመራው ከተጣራ በኋላ ከዚህ ቤት ነው መንቅሬን ማወጣሽ፣ እያለች ሁልጊዜ ታስፈራራታለች። እና ሀኒም በዚህ ምክንያት በጣም እየተሳቀቀች፣ አሁን ከአቅሟ በላይ ሆነባታል። መጨረሻውን ያሳምርላት እና ውጤቱንም ደግሞ አሸንፋ፣ ወይዘሮ ሜላት ተጸጽታ አንድ ቀን የሚገባት ያደረገችው ነገር በዛ የሰራችው ስራ እንድትሰጻት ተስፋ እናደርጋለን። የቀለች ነው ማይ እኔ ምን ብዬ ነው የምቀልደው? ሳስቧ ግን እየቀለዳችሁብኝ ይመስለኛል። አይንሽን ገለጥ ብታደርጊ ኑሮ የዚች ልጅ የዋነትን ታይ ነበር ብላ እማማም ልክ ልኳን ስትነግራት፣ አኔ ደግሞ ልንገራችሁ፣ አይናችሁን ገልጣችሁ ብታዩ ኑሮ የሀናን እባብነት ትማት ያው ነበር። አንቺ ልጅ ግን ጤና እንደ ፉክክር ነው ያሹ ብላ እየተቆጣቻት ነበረ። እሷ ግን ምንም ልገባት አልቻለም። ምን ትላለች ይቺ? ለነገሩ ከአንቺ ጋር ምን አጨቃጨቀኝ የማደርገውን አቃዶ ብላ እማመን ጥላ ስትሄድ፣ ይች ዘንድሮ ምን ሆናለች? እንደዛ ጥሩ ጸባይ የነበራት ልጅ እንደዚህ ሊሆን ወይ ጸበል ልሰዳት እንዴ? ብላ እማመም የሀኒ ልጅነት ልታስረዳት ብትሞክርም፣ ወይዘሮ ሚላት ግን ለመስማት ምንም ፍቃደኛ አልሆነችም። ከዛ በጣም ተናዳ ጥላት ወጣች። ምናሴም ያው በቤተሰቡ ምክንያት በጣም ጭንቀት ላይ እያለ የነበረ? ከዛ ሀኒ መጣች። ፈለግኝ እንዴ ምናሴ ስትል፣ አው ፈለግኩሽ ነይ እስኪ፣ በሰላም ነው በሰላም ነው ብለዋል። ምንድነው የተፈጠረ? ዋና ምን ተፈጠረ? ምንድን ነው ከማየ ጋር ምን ሆናችሁ ነው? እሷም እየለቀሰች እንዲህ፣ ዋና ምን ሆነ? ምን ሆነች ነው ምንድነው እስኪ ተውኝ ምናሴ፣ አሁንስ ሁሉ ነገር ምርራልኝ። ኧረ ሀና ምን ሆነሻል? ተይ ያላት ነበረ። እትዬ እትዬን አስቀየምኳቸው። ቆይ ምን አድርገሽ ነው ያስቀየምሻቸው? ምን ያላደረኩት ነገር አለ ብላ ስትል እሱም ምን መስሎት በጣም ደነገጠና፣ ከዛ ስለ ሕክምና ጉዳይ ስትነግረው አዘነ በጣም። ሀኒም በጣም እያለቀሰች ቆይ እንዴት ስላት ዶክተሩ፣ በውሸት ነው እንደዛ ያደረገ። ቆይ ዶክተሩ ምን አስቦ ነው እንደዛ ያደረገ ስላት እኔ አላውቅም። የአባዬ ወጪ የእኔ አይደል እንደማይደርስ እርግጠኛ ነኝ። እስኪ አሁን ተረጋጊ፣ እኔ ማየን አገናግራት አለሁ። ምናሴ፣ እኔ መፍራ ምስክሬ ናት። ስለተባለው ነገር ሁሉ እኔ ምንም ነገር አላውቅም። ሀኒ፣ እኔ አንቺን በደንብ ነው ማውቅሽ። አይደለም እንደዚያ ጨበርብረሽ በእርዳታ አባትሽ ማሳከም አትፈልግም እናትን ስለአመንኩ ነበረ እርዳታውን የተቀበልኩ፣ ግን እንደፈራሁት መዘዝ ይዞብኝ መጣ ብላ እያለቀሰች ስ ሀኒ እንደዚህ ማሰብ የለብሽም። እማዬ ስትረጋጋ ሁሉም ነገር አጣርታ ትደርስበታለች። ከእንግዲህ በኋላ አላቅም። አሁንስ ከተፈጠረው ችግር የሚያደርጉትን ያድርጉኝ ብዬ ነው የመጣሁት እንጂ ከአቅሜ በላይ ሆኖብኛል። እማየቆ ትንሽ ስለምቾክለው ታውቂያት እያላት ነበረ ነበር አትፍረጂባት። ሀኒም በጣም ተስፋ ቆረጠች፣ ማለት ከአቅሙ በላይ ነው የሆነ እውነትም እና ስታገኛትም፣ ትሰድባታለች፣ ብዙ ነገር ትላታለች፣ እርግብን በዛ ትሰድባታለች። ዶክተሩም ጠምዶ ይዘዋታል እና ሀኒ ምን ታደርግ የአባቷ ሕክምናን በዛ በዛም፣ በዚህ ፈተና ስበዛ እያለቀሰች እኔም አዝኖ በዕድሌ ነው ሁሌ የምፈራ ነገር ጊዜ ጠብቆ ያጠቃኛል። አረ በቃ አትጨናነቂ፣ ሁሉ ነገር እኮ እግዚአብሔር ነው የሚያውቀው ብሎ ምናሴ ሁል ጊዜ አንን ያበረታታታል፣ አይዞሽ እያላት ነበረ። እሷም እያለቀሰች ሁሉ ነገር ከአቅሟ በላይ ሆነባት እና ምናሴና አሴ ምናሴና ሰላም በጣም የተለዩ ናቸው፣ እንደ እናታቸው አይደሉም። ያዋኔም መልካም ልጅ ስለሆነች በፍቅር ነበረ የገዛቻቸው እና እህታቸው እንደሆነችም አምነዋል። ከዛ ሰላምም ደግሞ ጁስ ገዝታ ወደ ሕክምና እየሄደች ነበረ፣ አባቷን ለመጠየቅ ያኔን አባት ዶክተሩ ስህተት እንደሰራ እና ሙስና እንደሰራ ምናሴ አሴርም እያስረዳት ነበር። ሰላምን ሊያናግራት ፈቃደኛ አልሆነም። ሐኪም ቤት ግን በጣም ተጋነነ። እንደዛ ከሆነ ማ የዶክተሩን አትለቀው። በዶክተሩና በእናትሽ ምክንያት ሀኒ መሀል ላይ እየተጎዳች ነው ከዛ ሰላምም ወደ አባባ ሄደች። ምናሴም ወደ ሄዳ ማለት ነው። ከዛ እኔ ስራ እየሄደች ነበረ። እመቤትቱ ስትላት እርግብ እኔ ነው ስትላት እና ከአንቺ ውጭ ሌላ እመቤት አለች? እኔ እዚህ ቤት ሰራተኛ እንጂ እመቤት አይደለውም ስትላት፣ ፖታሽ ማወቅ ጥሩ ነው በሰው ቦታ እንዳንቺ ዘው ብዬ ባልገባም ቦታዬን በጠንቅቄ አውቃለሁ አለቻት። ምን ማለት ነው? እሱ እያለቻት ነበር። እኔና አንቺ አንድ አይደለንም አለቻት። ከዛም አረባች ሌብነት ሽግር አውጥቶ እየሮጠ እኔ ልትናገሪም ባልሆነ እያለቻት እና ምን አይነት ሰውና ብለሽ ብጠይቂ ሁሉም ሰው አስረግጦ ይነቅልሻል ብላ እሷ ልኳን ነገረቻት። ጭራሽ መመጻደቅ ያምርሻል አለቻት። አሁን ስለ ቾኮልኩኝ ብሄዳ ይሻለን። ከዚህ በላይ ከኔጋ ፉኩኩር ምቀጤ ከሆነ ከዚህ የከፋ ነው የሚገጥምሽ፣ ብላ እያስፈራራቻት ነው ወይዘሮ ባዩሽን ተማምና። ስለዚህ አሁን በሆነው ነገር አንቺ እጅ አለበት ማለት ነው። እኔ እንደዛ አላልኩም። እስፔና ያሉን ለማንኛውም እንደሄድ ስትላት አልጨረስኩም አለቻት። ያንቺን አሎ ባልታ ለማዳመጥ ጊዜ ስለሌለኝ መሄዴ ነው ብላ ወጣች። እርግብም በጣም ተናደደች እና እርግብሽም ጥጋቢ ሽማ ልክ አልፈዋል። ቆይ በርድልሽ አልብላ እየዛተችባት ነበረ። መታመጣ መርግብ እውነቱ ግን ተደብቆ አይቀርም። መጨረሻ ነው ለዛሬ። አው ለዛሬ ልትነክስ እውነት። መቼም ቢሆን ተደብቃ አትቀርም ማለት ነው። ሰላምም ያው አባባ ጋ መጣችና አባባ እያለች ሰላም። አባባ ተኝቶ ነበረ እና ቀሰቀሰቻቸው። አባባ እያለች እንዴት ነሽ አባባ። እርሶ እንዴት ነዎት እያለች ይመስገነው እኔ ደህና ነኝ አባባ እርሶ ተሻሎት? እያለች ክብሩ ይስፋ። የለም መድኃኒዓለም ኦ ዛሬ ምን ሆኜ ነው ተጫጫነኝ እኮ እያለ ነበር። አሁን እኮ ደህና ነዎት? ኧረ ደህና ነበርኩ፣ ምን ሆኜ ነው ዛሬ? ባለፈው ስመጣ ጊዜ ደህና ነበሩ፣ አሁን ግን ደጋግሞታል። ደጋግሞአለ። ይሄ ህክምና ጥሩ አይደል እንዴ ብላ ሰላም አባባን ጠየቀች። አይ ህክምናም ለወጣዶ ወን እንደከበኝ እንጂ እያላቸው ነበረ። ወይዘሮ ሜዳት ግን ምን አለ አባባን መታ አናግራ የሀኒን ችግር ብትፈታ ግን እሷ ሰራተኛ ስለሆነች ሀኒ ሰራተኛ ስለሆነች ንቃት ነው። ያው ለሰራተኛ ብዙ ሰዎች ክብር የላቸውም። ለዛ ነው እንጂ ልጅሽ ነኝ ብላ በመልኳ ራሱ ታውቅ ነበረ። ሀኒ እነሱን ትመስላለች፣ እሷን ነው የምትመስለው። ሲጀመር እርግብ ምንም የነሱ መልክ የላትም እና አባባን ነው ላይ መታ መማ። ወይም ደግሞ አቶ መስፍን መቶ አባባ ጋር ቢያወሩ አንን ከየት እንዳገኙ እና እንዴት እንደሆነ ሁኔታውን ብጠይቁ አባባ ያስረዳቸው ነበረ። ውልጃቸውም ስለሆነች ስላሳደጓት አሳልፎ ባይሰጡም ያንን ታሪክ ግን ለእነዚህ ሰዎች ቢያስረዱ አንን ብትናገር ችግሯን ለአባቷ ብታስረዳ አባቷ ግን መፍትሄ ያመጣላት ነበረ። አኒ ግን ብቻዋን እየተሰቃየች ትገኛለች። ከእሷ ጎን ያለው ፈጣሪና ያው እነ ሰላምም አሉ። ምና ሞቶም አፌርም እያበረታታት ነው። ግን አኒ የሰራው ማሀዴት እና እርግብና ባዩሽ እያሰቃዩዋት ነው ማለት ነው። ዶክተሩም ወደ እሷ ዞረዋል። ያው ገንዘብን በልቶ በገንዘብ ተገዝቶ ሀኒን እያሰቃያት ይገኛል። መጨረሻ ምን እንደሆነ ምን እንደሆነ እናያለን ማለት ነው። ያው የምርመራ ውጤት ሳይቀየር አይቀርም። ዶክተሩ ተቀያይሮባታል ዶክተር ብቀያየርም እነ ሰላም እና አሴርም ያው ስለሰማ ይሄ ዶክተር አንዲ ላይ አይቀልልም ማለት ነው። ለጊዜ ነው እንጂ ሰላምም አባባ ጋር ተጫውታ ሁሉን ነገር ነገረቻቸው። ያው ምስጥሩን ባታወጣ አባባም ደህና እንደሆነ ነገሯት እና ወደ ቤቷ ሄደች። የእነ ሰላም ሀያት በጣም ጥሩ እናት ናት። ቢያስረዷትም ግን ወይዘሮ ሜላት ልትረዳ አልቻለችም። እርግብ ተብየዋ መኝታ ቤት ነበረች። ደክሞኛል ስትል ሰላም የት ሄደሽ ነው የደከመሽ? ይህና አባትን ጠይቄ መጣሁ እንዴ ስትላት ምን ገረመሽ? አይ መገረም ሳይሆን እንደዛ ታደርጋለሽ ብዬ አላሰብኩም ነበር። እንዴት ነው አደርጋለሁ ብለሽ ያላሰብ የአንድትን ገሬደ ውስጣ ድረስ ሄደሽ ትጠይቃለሽ ብዬ ስላላሰብኩ ነዋ ብላ ስትል እርግብ ዳፍሽ ተከተ ኑሮ ደጋግሜ ነግሬ ሻደዋና ምንም አይነት ውስጥ ስለ ስለሷ እኔ ፊት እንዳታወሪ ብላ አስደነገጠቻት። እማዬማ እውነቷን ነው፣ የሆነ ነገር አስነክታችኋለች። እንዴት ማለት ስትላት፣ እንጂ ምናሴም እንደዚህ የምትንሰፈሰፉላት ምን አስነክታችኋል? አለች። ከዛ አንን ቀርበሽ ስላላየ ሻት ነው እንጂ ቀርበሽ ብታያትማ ለሁሉም መልካም ልጅ ናት ብላ ሁሉም ነገር አስረዳቻት። እርግብም ቅጥል አለች፣ እግሯ አልተቆመጠም። ምን ሆኖ አንጀት የሚበላ ምን ሆኖ አንጀት የሚበላ አለቻት። እሷ ምንም መልካም ነገር ውስጡ የለም። አንድ ነገር ልንገሪሽ፣ አሁን አሁን አንቺ እህቴ እንዳትሆኚ መጸለይ እየጀመርኩ ነው እንደ ላሚን አንቺ ሞንሽ ማየ ላህና ጥሩ አመለካከት የላችሁም። እናቴን ግን መቀየር አልችልም። አንቺ ነገር እንኳን ስላለየለት ጸሎት ጀምሬያለሁ፣ እህቴ እንዳትሆኝ ይህን አይል። ምን አድርጌሽ ነው? አንን ስላልወደድኩ ነው እንደዚህ የጠላሽኝ? ብላ እሷም ደነገጠች። ገብቶሻል ባክሽ ብላ ጥላት ስትሄድ፣ እሷም ደንግጣ የምታደርገው ነገር ጠፋባት። ሰላም ውድና የተከበራችሁ የቻናል ቤተሰቦች የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምመለስ ባላችሁበት ሰላማችሁ ይብዛልኝ። ሰላም ለሀገራችን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ቤተሰብ